ንሽ እንዴት አላችሁ? ሰላም ነው። መልካም ነው። ጌታችን ይባረክ። በአንዳኛ ጢሞቴዎስ ምዕራፍ ስድስት አራተኛና አምስተኛውን በተለይ ማለት ነው፣ ግን ከአንድ ጀምሮ ነው ሀሳቡ ያለው። ነገር ግን አራተኛ አምስተኛውን ትንሽ እንድንመለከተው አስቤ ነው ሁ ማወራላችሁ ማለት ነው። እና እሱን እናያለን አብረን በጋራ የጌታችን የኢየሱስ ክርስቶስ አምላክና አባት ይባራል። ያ ክፍል እንግዲህ በተለይ የሚገልጣቸው ሶስት ቃላቶች አሉት። አይምሯቸው በጠፋባቸው እውነትን በተቀሙ እግዚአብሔርን መምሰል ማትረፊያ በመሰላቸው ሰዎች ይገኛሉ ይላል። ምኖች ከላይ የተዘረዘሩ ያው አድመኝነት፣ ክርክር፣ ቅንዓት፣ ምቀኝነት እነዚህ የመሳሰሉ። በተለይ ከክርስቶስ ኢየሱስ ትምህርት ጋር የማይስማማ ሀሳብን የያዙ ሰዎች ነው የሚገልጥልን። ነገር ግን እዚህ ጋር አይምሯቸው በጠፋባቸው ይላል። እንደ ርዕስ አድርጌ መነሻ አድርጌ የማወራላችሁ ማሰቢያቸው ከጠፋባቸው ሰዎች እንራቅ ነው፣ ማሰቢያቸው ከጠፋባቸው ሰዎች እንራቅ። ማሰቢያቸው የጠፋባቸው ሰዎች የሚረጋገጡበት ወይም የሚታወቁበት ምልክት አላቸው። እኔም ሆንኩ አንተም ሆንክ ሌሎችም ሆኑ ማሰቢያችን መጥፋቱ ማለት ነው። ማሰቢያ ሊኖረን ይችላል። የምናስበው ነገር ሊኖር ይችላል። ነገር ግን ነገር ግን ማሰቢያ ሲባል ሌ የጠፋባቸው የሚባሉት ማሰብ የማይገባቸውን የሚያስቡ ማለት ነው። የማይገባቸውን የማይገባቸውን የሚያስቡ በተለይ ሮሜ አስራ ሁለትን የምታስታውሱት ከሆነ ወደ ቁጥር ሶስት አካባቢ ሄዳችሁ ስትመለከቱ እንዲህ ይላል ጳውሎስ በተለይ በጸጋ ሆኖ ሲናገር ለእያንዳንዱ እንደተሰጠው የእምነት መጠን እንደ ባለ አይምሮ አስቡ እንጂ ማሰብ ከሚገባችሁ በላይ በትዕቢት ነው የሚለው። እንግዲህ ማሰብ የማይገባውን በትዕቢት ማሰብ፣ ማሰቢያው የጠፋበት ሰው ነው። ማሰቢያው ያለ ሰው የሚያስበው ምንድን ነው? ማሰቢያው የጠፋበትስ ምን ያስባል ነው? መቼም ከዘፍጥረት ጀምረን ብንሄድ እግዚአብሔር ገና በተፈጥሮ አስቀድሞ ሰውን ሲፈጥረው ማሰቢያ ሰጥቶታል። ከሌላው ፍጥረት ልዩ የሚያደርገው ማሰቢያ ስላለው ነው። እሱም አይምሮ እንለዋለን። ማሰብ ያለው ማሰብ ይችላል ሰው ማለት ነው። ሰው ማሰብ በመቻሉ ነው ትዕዛዝ የተሰጠው። እግዚአብሔር ለአህያ ትዕዛዝ አልሰጠም አይደል? ለጅብም ትዕዛዝ አልሰጠም ለየትኛውም በባህርም በየብስም ለፈጠራቸው ፍጥረቶች እግዚአብሔር ትእዛዝ አልሰጠም። ነገር ግን ማሰቢያ ለተሰጠው ለሰው ልጅ ግን ትእዛዝ ተሰጥቶታል። የሰው ልጅ ግን ይውል ማሰቢያው ተወሰደ፣ ወደ አሁኑ ማሰቢያውን አጣ። ማሰቢያውን ሲያጣ ሰው እውነትን ጥሎ ውሸትን ይይዛል። ማሰቢያው ሲጠፋበት እውነትን ይጥልና ውሸትን ይይዛል። እውነትን ጥሎ በውሸት መራመድ ይጀምራል። ምኑ እንደጠፋበት በዚህ ታውቃለህ። ማሰቢያው እንደጠፋበት ይኸውልህ፣ አዳምና ሔዋን ይህን ነው የምታገኘው። ማሰቢያቸው ጠፋ። ከዚያ በኋላ እውነትን ጣሉ። ከማን የተሰጣቸውን? ከማን የሰሙትን? ከእግዚአብሔር። ነገር ግን ውሸትን ተከተሉ፣ ውሸትን ያዙ፣ ውሸትን ወደዱ። ለምን? ይኸውልህ፣ ማሰቢያቸው ጠፍቷል። ከየት የመጣውን ከሰይጣን ወይም ከእባቡ ዘንድ የመጠላቸውን ተቀበሉ። ከዚያ በኋላ ኑሯቸውና ሕይወታቸው እንደ አውሬ ወይም እንደ እንስሳ ሆነ ማለት ነው። በብሉይ ኪዳንም ሆነ በአዲስ ኪዳን ማሰቢያ ወሳኝ ነው። ማሰቢያ ወይም አእምሮ ማለት ነው። አእምሮ በተፈጥሮም ያለ ነው። ዳግመኛ ስትወለድም ያለ ነው። ልዩነቱ ግን ማለት ነው ወይም ስታምን ማለት ነው። ባጭሩ ስታምን ዳግመኛ መወለድ አሁን ነው። ነገር ግን እምነት በብሉ ኪዳንም ያለ ነው። እናም ስታምን ማሰቢያ አለ ማለት ነው። ማሰቢያው ያለ ሰው ማመን ይችላል። ምክንያቱም ማንን ነው የሚያስበው? እግዚአብሔርን ነው። መካሄድ ነው። ማሰቢያ ካለ እግዚአብሔርን ነው። ማሰቢያ ካለ የምንቀበለው ማንን ነው? እውነትን ነው። እንግዲህ ከነ አቤል ጀምሮ እነ ኖኅም እነ አብርሃም፣ እነ ሄኖክ፣ እነ ይስሐቅ፣ እነ ያዕቆብ፣ እነ ሙሴ፣ እነ ዳዊት ወዘተ የሚባሉት ምንድን ነው? ብዙ የሚታሰብ መሬታዊ ነገር፣ ጊዜያዊ ነገር፣ ፍጥረታዊ ነገር እያለ ማለት ያሰቡት ግን ፈጣሪ ነው። ለምን አማኝ ነው? የሚባሉት እነዚህ ማሰቢያ አላቸው ማለት ነው። ምክንያቱም የሚገባውን ማሰብ የሚችለው በተሰጠው የእምነት መጠን የሚኖር ሰው ነው። ማሰብ የሚገባው ማሰብ ይችላል። ለሰው ደግሞ ማሰብ የሚገባው እግዚአብሔርን ነው። እግዚአብሔር እንድናስብ ነው ከተፈጥሮ ጀምሮ የተሰጠው ማለት ነው። እናም ማሰቢያ ሲጠፋ ግን ሰው ክቡር ሆኖ ሳለ አያውቅም፣ ከዚያ እንደሚጠፉ እንስሶች ሆነ። ክቡር ሆኖ ሳለ ምን አይልም አያውቅም። እንደሚጠፉ እንስሶች ሆነ። ጴጥሮስ ደግሞ ይህን ምን ይለዋል መሰላችሁ? አይምሮ እንደሌላቸው እንደሚጠፉ እንስሶች ሆኑ ይላቸዋል። እነዚህን የሐሰት አስተማሪዎችን ወይም ደግሞ ጥቅም ፈላጊዎችን ወይም እንደ በለዓም በደሞዝ የሚታለሉትን ማለቱ ነው። ጴጥሮስ ይህን ሲናገር እንግዲህ ማሰቢያቸው የተወሰደ ሰዎች የሚወዱት ምን አይነት ነው? ማሰቢያቸው ያለ ሰዎች ወይም አይምሯቸው በትክክል የሚያስብ ሰዎች ደግሞ የሚወዱት ምንድን ነው የሚለውን እንመልከት። በሁለተኛ ጢሞቴዎስ ምዕራፍ ሶስት ከአንድ ጀምራችሁ እስከ አምስተኛው ቁጥር ብቻ ብቻ ያሉትን እዩዋቸው እዚያ ጋር ማሰቢያቸው የጠፋባቸው ሰዎች ከነዚህ ደግሞ ራቅ ይላል አይደል? እዚያ ጋር እዚያም ይላል እዚህም ራቅ ይላል። ከነሱ ነው የምንርቀው። መራቅ ካስፈለገ ከእንደዚህ አይነት ሰዎች መራቅ ነው። አንተም እንዲህ ከሆንክ ከአንተ እኔ መራቅ አለብኝ። እኔ ደግሞ እንዲህ አይነት ሰው ከሆንኩ አንተ ከኔ መራቅ አለብህ። ምክንያቱም እንዲህ አይነቱን ሰው በመቅረብ ልትታደገው ስለማትችል ይልቁንም ይዞህ ሊጠፋ ስለሚችል ማለት ነው። ከእንደዚህ አይነቱ ምን ማለት ነው መራቅ። እነዚህ ሰዎች በመጀመሪያ ራሳቸውን ይወዳሉ፣ ቀጥሎ ገንዘብን ይወዳሉ፣ ቀጥሎ ከእግዚአብሔር ይልቅ ተርላን ይወዳሉ። የሚወዷቸው እነዚህ ናቸው። አይምሮ የሌላቸው ሰዎች የሚወዱት ይህንን ነው። ወይም ማሰቢያቸው የጠፋባቸው ሰዎች እንደዚህ ነው። ይኸውልህ የሚወዱት ይሄንን ነው። ነገር ግን እዚያው ጋር እነዚህን ሰዎች ሲላቸው ፍቅር የሌላቸው ይላል። እንዴ ራሳቸውን እየወደዱ ገንዘብን እየወደዱ ተርላን እየወደዱ እንዴት ፍቅር የላቸውም ይላል? አደ እንዴ አዎ፣ የላቸው አዎ፣ የላቸው። ምክንያቱም አለምን የሚወድ የአባት ፍቅር በሰው ውስጥ የለም አይደለም ፍቅር የሌላቸው ናቸው። ቀጥሎ ደግሞ በጣም የሚደንቀው መልካም የሆነውን እኔ አይወዱም የማይወዱ ናቸው። ምን ያለውን መልካም የሆነውን የማይወዱ ናቸው። ጉደኞች ናቸው፣ ጉደኞች ናቸው። ከነዚህ ደግሞ ራቅ፣ ከነዚህ ደግሞ ራቅ። እነዚህ አደገኛ ናቸው። መንፈሳዊነትን ለገንዘብ ለተርላ የሚያውሉ ማለት ነው። መንፈሳዊ መሆን መንፈሳዊ መስሎ መታየት በጣም በጣም ይፈልጋሉ፣ ግን ለምን ከተባለ ለተርላ። ተርላ ማለት ምን ማለት መሰላችሁ? በጊዜያዊ በምድራዊ ነገር መደሰት ማለት ነው። በሚያልፍ ነገር መደሰት ማለት ነው። ከማን ይልቅ በእግዚአብሔር ከመደሰት ይልቅ ጊዜያዊ ደስታ ማለት ነው። ተርላ ማለት በሚታየው መደሰት ማለት ነው። ለዚህ በሚያልፈው በሚጠፋው መደሰት ማለት ነው። ስለዚህ አይምሯቸው የተወሰደባቸው ሰዎች ወይም አይምሯቸውን የተነጠቁ ሰዎች ሕይወት ይሄ ነው። የመጀመሪያው ራሳቸውን በጣም ይወዳሉ። ቀጥሎ ምንን ይወዳሉ? ገንዘብን ይወዳሉ። ከእግዚአብሔር ይልቅ ደግሞ ተድላን ይወዳሉ። ግን እኮ የአምልኮት መልክ አላቸው። እዚያ ጋር እግዚአብሔርን መምሰል ማትረፍ ነው የሚመስላቸው መስሏቸው ነው። አንደኛ ጢሞቴዎስ ላይ ስታዩት ሁለተኛ ጢሞቴዎስ ላይ ደግሞ የአምልኮት መልክ አላቸው ይላቸዋል። በአምልኮት መልክ ማከማቸት የሚፈልጉት አላቸው፣ ማግኘት የሚፈልጉትም አላቸው። ዘመናችን እኮ ቢመረመርና ቢፈተሽ በዚህ የተሞላ ነው አይደል እንዴ? መዝሙር እንደተሰጠው ስብከት እንደተሰጠው የሚናገር የኔ ቢጤ ሞልቷል አለ። ነገር ግን እሱ እኮ ከእግዚአብሔር የተሰጠ ዘማሪ ነው፣ ከእግዚአብሔር የሆነ ሰባኪ ነው፣ ወይም ነቢይ ነው እንዲባል ነው እንዲባል ነው። ከዚያም ይህን በመባሉ ደግሞ የሚያተርፋው አንደኛው ተርላን ነው፣ ገንዘብን ነው ተርላን ምቾትን ለማትረፍ ነው። ስለዚህ ከነዚህ ደግሞ ምን በል ራቅ። ምናቸው ከጠፋባቸው አይምሯቸው ከጠፋባቸው አይምሯቸው ከጠፋባቸው ልብ በል መጽሐፍ ቅዱስ በጣም የሚያስጠነቅቀን ይኸውልህ፣ አይምሮዋቸው የተወሰደባቸው ሰዎች ጨቅጫቆች ናቸው፣ ጨቅጫቆች ናቸው። በቃል መዋጋትን ይፈልጋሉ። ቃላቸውም እንደ ጭንቁር ይበላል። ቁስል የለውም ግን እያቃጠለ የሚያሳክክ ማለት ነው። ቃላቸው እንደዚያ ነው። አይጣፍጥም አይመችም። ምናያቸው አይምሯቸው የጠፋባቸው ሰዎች እነዚህ ሰዎች አደገኞች ናቸው። እንደገና ደግሞ ማለት ነው ይለ ምንም እንኳ እንደ ሰው ልማድ የምንመላለስ ብንሆን እንደ ሰው ልማድ አንዋጋም ካለ በኋላ ጳውሎስ በእግዚአብሔር ፊት ግን ምሽግ ለመስበር ብርቱ ነው የጦር ዕቃችን ማለቱ ነው። የሰውንም ሀሳብ በእግዚአብሔር እውቀት ላይ የሚነሳውን ከፍ ያለውን ነገር ሁሉ እናፈርሳለን። የማንን ሀሳብ? የሰውን ሀሳብ። የትኛውን? አእምሯቸው በጠፋባቸው ሰዎች የሚታሰበውን ሀሳብ አይምሯቸው የጠፋባቸው ሰዎች ሁልጊዜ እግዚአብሔርን ማወቅ የሚከለክል ሀሳብ አላቸው። ሰው እግዚአብሔርን እንዳያውቅ የእግዚአብሔር እውቀት ሰው እንዳይኖረው የሚያደርግ አስተምሯላቸው። ሰው እግዚአብሔርን እንዳያውቅ የሚያደርግ አስተምሯላቸው። ነገር ግን አይምሯቸው የተማረከ ሰዎችና ማሰቢያ ያላቸው ሰዎች ግን ይህንን ያፈርሳሉ። ስለዚህ ያለ ለክርስቶስ ስለመታዘዝ አይምሮን ሁሉ ምን እናደርጋለን? እንማርካለን። ምንን እንማርካል? አይምሮን ሁሉ እንማርካለን። እንማርካለን ይላል። የጠፋውን አይምሮ፣ የተወሰደውን አይምሮ፣ የተነጠቀውን አይምሮ ምን እናደርጋለን? እንማርካለን። መታዘዛችሁ በተፈጸመች ጊዜ ደግሞ አለመታዘዝን ልንበቀል ተዘጋጅተናል ይላል። ምክንያቱም አይምሮ ተወስዶ መታዘዝ የሚባል ነገር የለም። ሁልጊዜ ማትረፍ የሚፈልጉት ዓለምን ነው። በዓለም ያለውን ነው፣ ተርላን ነው፣ ምቾትን ነው፣ ገንዘብን ነው። እነዚህ ናቸው ማሰቢያ የጠፋባቸው ማሰቢያ የጠፋባቸው በትኩረት እንየው በትኩረት እንየው። በእርግጥ የምንማማረውና የምንነጋገራቸው ነገሮች ስላሉ የኛ የራሳችን በራሳችን መንገድ የምንፈለስፋቸው ነገሮች ስላሉ እውነት ትንሽ ያስቸግራል። አይምሮህ ካልተመለሰ ልህ እግዚአብሔርን ማሰባችን የተቀማ አይምሮህ የተወሰደው አይምሮህ ሲመለስ ነው እግዚአብሔርን ማሰብ የምትችለው። ኢል ናብከደነጽር ናስታውስ። በትዕቢት ሲያስብ ማለት ነው። ማሰብ ከሚገባው አልፎ በትዕቢት ሲያስብ እግዚአብሔርን ወደ ኋላው ትቶ ከእግዚአብሔር ራሱን መልሶ በራሱ ልክ ሲያስብ ድምፅ መጣ። ከዚያ በኋላ አይምሮ ተወሰደ። ምክንያቱም ማሰብ የሚገባውን አላሰበበትምና። የለ አይምሮ ትክክለኛ አይምሮ ወይም ማሰብ አለው የሚባለው አንድ ሰው እግዚአብሔርን ማሰብ ሲችል ብቻ ነው። የትኛውንም ነገር ሲያደርግ ሲናገር እግዚአብሔርን ማሰብ ሲችል ነው። ለምሳሌ እድሉን አገኘውት ብሎ የሚጠቀም አይደለም። ጉልበት አለኝ ብሎ ጉልበቱን የሚጠቀም፣ ገንዘብ አለኝ ብሎ በገንዘቡ የሚመካ አይደለም። ስልጣን አለኝ ብሎ በስልጣኑ የሚመካ አይደለም። ነገር ግን ስልጣን ያለው እግዚአብሔርን የሚያስብ፣ ከስልጣኑ ይልቅ እግዚአብሔርን የሚያስበልጥ፣ ከገንዘቡ ይልቅ እግዚአብሔርን የሚያስበልጥ፣ ከጉልበቱ ይልቅ እግዚአብሔርን የበላይነት ሎ አላዊነት የሚያስብ ማለት ነው። አይምሮ ያለው ማለት ይሄ ነው። ናብከ ደነጸር ግን በወቅቱ ይህ አልገባውም። አንዳች ነገር ያላደረገውን ነገር ግን የሱ አስመስሎ ተናገረው። ለግርማ ክብር የሰራኋት ታላቂቱ ባቢሎን አይደለችም አለ። ግን እሱ አልሰራትም። ከዚያ በኋላ ድምፅ መጣና እንደ በሬ ሳር አስበላው ለሰባት ዓመት ምን ሆኖ አእምሮ ተወስዶ አልፎ ተሰጥ ማለት ነው ከዚያስ ከሰባት ዓመት በኋላ ግን አእምሮዬ ተመለሰልኝ ሲል ታገኛላችሁ። ምን አእምሮዬ ተመለሰልኝ፣ ከዚያ ልዑሉንም አሰብኩት። አእምሮህ ሲመለስ ሁሉንም ትተህ ልዑሉን ማሰብ ትጀምራለህ። ማሰቢያ ሲመለስ ከተዘረፈባት፣ ከተነጠቀባት፣ ከተወሰደባት አእምሮህ ሲመለስ የመጀመሪያው የምታስበው ልዑሉን ነው። ልዑሉን አሰብኩት። ምን አእምሮዬ ተመለሰልኝ፣ ልዑሉንም አሰብኩት። ከዚያ በኋላ መኳንንቶች ፈለጉ ይላል። ሰባት ዓመት ሙሉ ከመኳንንቶች አንድ እንኳን እንደ በሬ ሳር እየበላ ከኦሪ ጋር ሲያሳልፍ አንድ እንኳን የፈለገው አልነበረም። አእምሮ ሲመለስ ልዑሉን ሲያስብ ግን ፈላጊው በዛ። ልዑሉን የምታስብበት አእምሮ ካለ ምንም አትጨነቅ፣ ምንም አታስብ። ለምን መሰለህ? የትኛው ይፈልግሃል? አንተ ልዑሉን የምታስብ ከሆንክ ማለት ነው። ማሰቢያ ካለ ማሰቢያ አለ የሚባለው ልዑሉን ማሰብ ስንችል ነው። ልዑሉን ማሰብ ካልቻል ማሰብ ያለ ማለት አይደለም። ለምሳሌ በሮሜ አንድ ላይ ያለውን ተመልከቱት። ሮሜ ምዕራፍ አንድ ላይ የእግዚአብሔር የዘላለም ኃይሉና አምላክነቱ ማለት ነው ከተፈጠሩት ነገሮች ከዓለም ፍጥረት ጀምሮ ከተፈጠሩት ግልጥ ሆኖ ይታያልና ይታያል እና ይለናል። አይደለ? ግልጥ ሆኖ ይታያል ነገር ግን እግዚአብሔርን እንደ እግዚአብሔርነቱ እያወቁ ስላላመሰገኑት፣ እግዚአብሔርን እንደ እግዚአብሔርነቱ መጠን ስላላከበሩትና ስላላመሰገኑት የሚያመካኙት አጡ፣ የሚያመካኙት አጡ። ጥበበኞች ነን ሲሉ ደንቆሮች ሆኑ፣ የማያስተውለውም ልባቸው ጨለመ እያለ ይቀጥልና ለምን የእግዚአብሔርን እውነት በውሸት ለወጡ? ባጭሩ፣ እንደገናስ እግዚአብሔርን በሰው በአውሬ በልዩ ልዩ በድንጋይ በወርቅ በብር መስለው ለወጡ፣ አመለኩ፣ ሰገዱ። ከዚያ እግዚአብሔር ግን ለማይረባ አእምሮ አሳልፎ ሰጣቸው። ዋናው ልነግራቸው ይበል፣ ለማይረባ አእምሮ አሳልፎ ሰጣቸው። ከዚያ በኋላ የማይገባውን ማድረግ ቀጠሉ። ሰው አይምሮ አልፎ ሲሰጥ ሁል ጊዜ እግዚአብሔር ከፍጥረት ዓለም ጀምሮ የሰራውን ነገር የሚቃረን ነገር ነው የምታደርገው የሚቃረን እግዚአብሔር ካደረገው ጋር የሚቃረን ለምን አሁን አይምሯቸው አልፎ ከተሰጠ በኋላ ምንድን ነው ያ ማሰቢያቸውን አጡ ወይም ልዑሉን ማሰብ የማይችሉ ሆኑ። ሊያስቡ በሚችሉበት ሰዓት አላሰቡትምና ሌላውን ሲያስቡ ማሰብ የሚገባቸውን ሳያስቡ ቀሩ። ስለዚህ ይባስ ተብሎ ለማይረባ አይምሮ አልፈው ተሰጡ። ከዚያ አይውልም ወንዶቹ ለባህርያቸው የማይገባውን ከወንድ ጋር መዳራት ወይም አመነዘሩ፣ ዘሙ፣ ሰሩ ሴቶችም ለባህሪያቸው የማይመቸውን ከሴቶች ጋር ይላል። ይሄ የፈጣሪን ስራ መቃወም ነው፣ መቃወም ነው፣ መቃወም ነው። እንደገና ዘርን ምን ማለት ነው? ማጥፋት ነው። ዛሬ ሰዎች በጦርነቱ በምኑ ጄኖሳይድ ጄኖሳይድ ሲሉ ትሰማላችሁ። ዘር ማጥፋት ነው። ይሄ የዘር ማጥፋት ወንጀል ነው ይባላል፣ አይደል? የዘር ማጥፋት ወንጀል እየሰሩ ያሉት እነማን ናቸው? ግብረ ሰዶማውያን ናቸው። እነዚህ ማሰቢያቸው የተወሰደባቸው ናቸው። ከነዚህ ደግሞ ምን በል ራቅ። ከነዚህ ደግሞ ራቅ። ሰዶማውያን፣ ማሰቢያቸውን የተቀሙ፣ ማሰቢያቸውን እያጡ፣ ማሰቢያቸው የተወሰደባቸው፣ ማሰብ ያልቻሉ እነዚህ ምኖች ናቸው። ዘራ ጥፊዎች ናቸው። ጀኖሳይደሮች ናቸው። እነዚህ ማለት ዘር አጥፊ ዘር አጥፊ ናቸው። እነዚህ የእግዚአብሔር ተቃራኒና ተቃዋሚ ናቸው። ለዚህ ነው ለማይረባ አይሆኖ ሲሰጥ ሰው ምልክቱ ይሄ ነው። ከነዚህ ደግሞ ራቅ። ከነዚህ ደግሞ ራቅ። ምን በል ራቅ። ማሰቢያቸው ከጠፋባቸው ሰዎች እንራቅ። ማሰቢያቸው የጠፋባቸው ሰዎች ብዙ ናቸው። እያነበባቸው ሲሄዱ እግዚአብሔርን ለማወቅ ባልወደዱት መጠን እግዚአብሔር ለማይረባ አይምሮ አሳልፎ ሰጣቸው። ከዚያ በኋላ ወንድ ከወንድ ጋር ቀጠሉ ማለት ነው። የማይሰሩት ነገር የለም አጸያፊ ነገርን ለመስራት ተካኑ ማለት ነው። ስለዚህ ማሰቢያ ሲጠፋ ሰው እግዚአብሔርን ማሰብ ሲሳ ነው ይሁን ማሰብ ማለት ለውሉን ማሰብ ነው። ጌታን ኢየሱስ ክርስቶስን አስብ አለ ጳውሎስ። ብዙ የሚታሰብ ነገር አልተናገረም። ጌታን ኢየሱስ ክርስቶስን አስብ፣ ከሙታን የተነሳውን ከዳዊት ዘር የሆነው ኢየሱስ ክርስቶስን አስብ። አዎ በወንጌሌ እኔ እንደምሰብከው እኔ ግን ይህንን በመስበክ ደግሞ እንደ ክፉ አድራጊ እስክታሰር ድረስ መከራ እቀበላለሁ፣ ይለዋል። ነገር ግን ኢየሱስ ክርስቶስን አስብ። ምንም እንኳን ያለ ቢመስልህም፣ መከራ ያለበት ቢመስልህም፣ ነገር ግን ውስጡ ሰላም ነው፣ ውስጡ ደስታ ነው እና ኢየሱስ ክርስቶስን አስብ፣ ወይም የእግዚአብሔርን ቃል የነገሯችሁን ዋንኖቻችሁን አስቡ፣ ወይም ደግሞ እርሱ አስቀድሞ የተናገራቸውን ቃሎቹን አስቡ። አስብ ዳዊት ምናል እግዚአብሔርን ባሰብኩት ጊዜ ደስ አለኝ ይላል። ግን ማንን ባሰብኩት? እግዚአብሔርን ባሰብኩት ጊዜ ምን አለኝ? ደስ አለኝ። የሰው ችግር ያለው ጭንቅላቱ ውስጥ ነው። ችግር ያለው እዚያ ነው። ል ሁልጊዜ ማለት ነው። ማሰቢያቸው የተወሰደባቸው ሰዎች ዙሪያ ጥምጥም የሚሄዱት ከገንዘብ ጋር ነው። ከገንዘብ ጋር ነው። በዚህም ገንዘብ በዚያም ገንዘብ መልካም አደረግኩኝ ቢሉ ስለ ገንዘብ፣ ክፉም ሲያደርጉ ስለ ገንዘብ። በቃ ስለ ገንዘብ ገንዘብ ገንዘብ ገንዘብ፣ ገንዘብ ልክ የሆነው ባሕሪያቸው ባሕሪያቸው ማለት ነው። እነዚህ አይኸው ራሳቸውን የሚወዱ ገንዘብን የሚወዱ ከእግዚአብሔር ይልቅ ተድላን የሚወዱ እነርሱ ናቸው። ምናቸው የተወሰደባቸው አይምሯቸው የጠፋባቸው እውነትን ደግሞ ተቀሙ ስ አይምሮ ከጠፋ እውነትን ተቀማ ማለት ነው። አዳምና ሔዋን እውነትን ተቀሙ አይምሯቸው ደግሞ ተወሰደባቸው። ከዚያ በኋላ የማይገባቸውን ማድረግ ቀጠሉ። የማይገባቸውን በእውነት የተነገራቸውን ትተው በውሸት የተነገራቸውን መከተል ጀመሩ። ከዚያ በኋላ የመከራ ኑሮ አቃጠሉ አስቀጠሉ መከራን ማለት ነው። ገንዘብ ነው ነገርኩህ። መልካም ያደረጉ ቢመስል እንኳ ግን ስለ ገንዘብ ነው። ስለ እግዚአብሔር የሚያደርጉት ነገር የለም። ለምን? እግዚአብሔርን የሚያስቡበት የላቸው። ማሰቢያቸው የተወሰደ ሰዎች፣ ማሰቢያቸው ከተወሰደባቸው ሰዎች አይግጠሙ። ክፉ ናቸው። ይህ የተገለጠ አይደለም። ክፋታቸው ብዙውን ጊዜ ስውር ሊሆን ይችላል። ነገር ግን ማወቅ ያስፈልጋል። የሚወዱትን አይቶ ገንዘብን የሚወዱ ይሆናሉ። ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። ከነዚህ ደግሞ ራቅ፣ ከነዚህ ደግሞ ራቅ። ከዚያ በፊት ከነዚህ አራቅ ብይህ ነበር። ይኸው መንፈሳዊነት ወይም እግዚአብሔርን መምሰል ማትረፊያ የሚመስላቸው ማትረፊያ፣ ማንን ማትረፍ? አለምን ለተርላ ሲሉ ለምቾት ሲሉ መንፈሳዊነትን የሚሹ እግዚአብሔርን መምሰል የሚሹ ነገር ግን ለሙገሳ ለውዳሴ ሲሉ ነው። ለእውቅና ሲሉ ነው። ስማቸውን ለማስጠራት ሲሉ ነው። ለጥቅም ሲሉ ነው። እግዚአብሔርን መምሰል የፈለጉት ይኸው ማትረፊያ ስለመሰላቸው ነው። እነዚህ አእምሯቸው የጠፋባቸው እውነትን የተቀሙ ስለዚህ ከነዚህ ደግሞ ምን በል ራቅ። ከነዚህ ደግሞ ምን በሉ ራቁ። ከነማን ማሰቢያቸው ከጠፋባቸው ሰዎች እንራቅ። ማሰቢያቸው ከጠፋብ፣ ምልክታቸው በጣም ቀላል ነው። እነሱን ለማወቅ በጣም ቀላል ነው። ለነሱ መዝሙር ለገንዘብ፣ ስብከት ለገንዘብ፣ ትንቢት ለገንዘብ ለነሱ ሙሉ ጊዜ የሚሉት አባባል አላቸው። ማስጠት ለገንዘብ ቸርች መክፈት ለገንዘብ ይሄ ምንም የተረጋገጠ እኮ ነው። ምንም ልናባብለው የምንችለው አይደለም። ለገንዘብ መሮጥ፣ ለገንዘብ መሯሯጥ፣ ለገንዘብ ስብከት፣ ለገንዘብ ለገንዘብ ብቻ ለገንዘብ እነዚህ እኮ አይኑራቸው የተፈሰደባቸው ናቸው። ማሰቢያቸውን ያጡ ሰዎች ናቸው። ከነዚህ ራቅ ወዳጄ። ኢየሱስ ስላሉ እውነት ሊመስልህ ይችላል። ስለዚህ ንቁ መሆን ይኖረብናል። በጣም ንቁ መሆን ይኖረብናል። ካልነቃን አዎ ይበሉናል፣ ያስበሉናል። ገብቶ ለምለው ይበሉናል፣ ያስበሉናል ይበሉናል እነሱም ደግሞ ምን ይሉናል? ያስበሉናል። ስለዚህ ንቃ፣ ከነዚህ ደግሞ ራቅ፣ ከነዚህ ደግሞ ራቅ። ሁልጊዜ ማለት ነው። አእምሯቸው የጠፋባቸው ሰዎች ማለት ይጨነቃሉ፣ ይጨነቃሉ። ጭንቀት አለባቸው። ለምን ብትለኝ፣ ስለሚበሉት፣ ስለሚለብሱት ስለሚያተርፉት ያስባሉ። ያንን ሲሉ ግን ይጨነቃሉ። ለነፍሳቸው ስለሚበሉት፣ ለሰውነታቸው ስለሚለብሱት የሚጨነቁ እነማን ናቸው? አእምሯቸው የጠፋባቸው ናቸው። እግዚአብሔር ማሰብ ያልቻሉ ናቸው። እግዚአብሔር ማሰብ ያልቻለ ሰው እኮ ማመን የማይችል ማለት ነው። ሊያመን የማይችል ማለት ነው ሊያምን የማይችል ማለት ነው ጌታ ኢየሱስ ምን አለ ምን እንበላለን ምንስ እንጠጣለን ብላችሁ ስለምን ትጨነቃላችሁ አይደል ይሄንማ አይዛብስ ሲፈልጉ የለም ይሄ እንዲያስፈልጋችሁ ቆይ የሰማይ አባታችሁ ያውቃል እንግዲህ ማንን ማሰብ እንጀምራለን እርሱን እርሱን ስናስብ የሚያስጨንቀን በእርሱ ላይ እንጥላለን እምነት ይባላል ይሄ እርሱ ስለኛ እንደሚያስብ እናውቃለን እምነት ይባላል ይሄ ነገር ግን አይምሮ ከተወሰደ ማለት ነው እንደ እንስሳ እንሆናለን። አንድ አባባል አለ፣ በሬ ሆይ ሳሩን አይተህ ገደሉን ሳታይ። ይኸው አይምሮቸው የጠፋባቸው ሰዎች የሚገጥማቸውን አያውቁትም። ዝም ብለው ግን በጭፍን ይቀጥላሉ። ስለምን? ስለ ጥቅም የሚፈሩትን ነገር ጥቅም ካዩ አይፈሩትም። የሚጠሉትን ነገር ጥቅም ካለው አይጠሉትም። ጥቅም ካለው አይጠሉትም። ለምን? እስኪጠቀሙ ድረስ ይወዱታል፣ እስኪጠቀሙ ድረስ ያከብሩታል። ከተጠቀሙ በኋላ ግን ይጥሉታል። ከነዚህ ደግሞ ራቅ። እነዚህ ክፉዎች ናቸው። ክብር ላይ ኢየሱስ ክርስቶስ ይሁን። እናንተም የተባረካችሁ ሁኑ። ማሰቢያቸው ከጠፋባቸው ሰዎች እንራቅ። ማሰቢያቸው ከጠፋባቸው ሰዎች ምን እንበል? እንራቅ። ተባረኩ።